ይህ እንዳይመጣም እንደፈራሽ ስትነግረው ዴቭ እኔ ያስተካክላለሁ ይላታል። ከዚያም ዛሬ የደስታው ቀን እንደሆነ የነግራትና ግንባሯን ይስማታል። በሌላኛው እይታ ደግሞ ኤላና ሊሊ ያወራሉ። ሊሊ ባርኮት አደይን እንደጎዳት ስትናገር፣ ኤላ አደይ በባርኮት ብትጎዳ ዴቭ አጠገቧ እንዳለ ይነግራታል። በተጨማሪም ባርኮትን ቤዛ ድጋሚ እንዳትጎዳውም ሰግተዋል። ሁለቱም ቤዛን አላመኗትም። ከዚህም በኋላ ኤላ የት እንደሚሄድ ሳይነግራትም ይሄዳል። እሷም ወደ ቤት ትመለሳለች። በቀጣይ እይታ ደግሞ ሊዱ ፍቅር ጋር ስትገባ ፍቅር እያለቀሰች ነበረ። ሊዱ ስትገባ እምባዋን ፍቅር ትጠራርጋለች። ከዚያም ብቻ ላዴ ብለሽ እንዳይሆን የምታለቅሽው ትላታለች። ፍቅርም ለዚያች ኮተታምማ አላለቅስም ትላታለች። ከዚያም ሊዱ ኤላንድን አፈቃትና እሱ ጋር እንዲሄዱም ትጠይቃታለች። ፍቅር አልሄድም ብላ ከዚህ በኋላ በዲፍ ጉዳይ ካልሆነ በስተቀር ልታወራት እንዳትመጣም ታስጠነቅቃታለች። ከዚያም ሊዱ እሷና ዲፍ መቼም አብረው ሊሆኑ እንደማይችሉም ትነግራታለች። በሌላኛው ይታ ደግሞ ሊዱ አደይ ጋር ትገባና ወንድሟን እሷ እንዳፈቀረችው አድርጋ ለመናገር አደይን ስትሞክርም አደይ ለመናገር እየሞከረች ከዚያም አደይን ሰራተኛ ነች እንደ ቤት መቤትም አያደርግሽ እያለችም ስትናገራት አደይ ለሊዷንም ወደድሽም ጠላሽም የወንድምሽ ፍቅረኛ ነኝ ብላትም ለምትጠይቃት ጥያቄ ሁሉ ግልጽ መልስን ስትሰጣት ሊዱ ተናዳ ትወጣለች። በቀጣዩ ይታ ደግሞ ፍቅር ሳሎን ቤት ሆና አደይን ትጣራታለች። እያበሻቀጠችም ጫማውን አውጥታ ወር አባትን ውሃ እንድታሞቅላትም ትጠይቃታለች። አደይም እረስታ እንደሆነ ነግራትም ውሃውን ለማሞቅ ስትገባ ዴቭ ወደ ሳሎን ይገባል። ከዚያም አደይን እንድትንከባከባትም ለፍቅር ይነግራታል። ፍቅር ትናደዳለች። ከዚያም ዴቭ በአርጎት ደውሎላት እንደሆነ ሲጠይቃት እሱ ሳይሆን እሷ ደውላለት እንደነበርና ስለ ዴቭ እና ስለ አደይ ስትነግረው አደይ ለዴቭ እንደማትሆነውና መጥፎ ሴት እንደሆነች እንደነገራት ስትናገር ዴቭ ባልኮት በፍጹም እንደዚህ አይልም ይላታል። ከዚያም ዴቭ አደይና ፍቅር ለማወዳደር ሲሞክርም ፍቅር ከዚች ጎተታም ጋር እንዴት ታወዳድረኛል ብላ ትበሳጫለች። ዴቭ ልክ ነሽ፣ አንቺ መወዳደር የለባችሁም እሷ በጣም ትበልጥሻለች፣ አደይ ንግስቱም እንደሆነች ይነግራታል። በሌላኛው ጌታ ደግሞ ሊሊ ተጨንቃ ለኤላ ደጋግማ ስልክ ብትደውልለትም ኤላ አያነሳም። በድንገት ግን በር ተንኳኳ ከዚያም ኤላ ገባ ሌሊ የተፈጠረ ነገር እንዳለ ጠየቀችው ኤላ ምንም እንዳልሆነም እናም ትንሽ ደብሮት እንደሆነ እንዲሁም ደግሞ እረፍት ላድርግ ብሎ ከዚያ እናውራለን አትጨነቂ ብሏትም ወደ ክፍል ይገባል ኤላ ምን ገጥሞት ይሆን በቀጣይ እይታ ደግሞ አደይ ኪችን ውስጥ ውሃውን አፍልታ ልታወርደው ስትል ዴቪ መጣና ከኋላዋ አቁፏትም እየናፈቀችው እንዳለ ሲነግራትም አደይ አብረን እየኖርን አይደል እንዴት እለዋለች ከዚያም ትንሽ ቢራራቁ ምን ሊሆን እንደሚችልም ትጠይቋለች። ዴቭ እሱን ማሰብ እንደማይፈልግም ይነግራታል። አዴ ውሃውን ይዛ ወጣች። ከዚያም ውሃውን ስታስቀምጠው ፍቅር እንደለመደባትም እየተናገረቻት ማስታጠቢያና ጆግ አምጥታ እግሯን እንድታጥባትም ታዛታለች። አዴይ በትዕግስት እሺ ብላ እግሯን ማጠብ ስትጀምር ፍቅር የፈላውን ውሃ ሆን ብላ አዴ እጅ ላይ ትጨምርባታለች። አዴይ ፍቅር ምን እያደረገች እንዳለ እየጮች ትጠይቃትና በንዴት ማጠቧን ስትቀጥልም ፍቅር በድጋሚ ስትጨምርባት አደይ በቁጣ ተናግራት ትጮኋለች። በዚህ ሰዓትም ዴቭና ሊዱም ይመጣሉ። ከዚያም ፍቅር ልትቷሽ ስትሞክርም አደይ እጇን ለዴቭ ታሳየዋለች። ዴቭ በንዴት ፍቅርን ይመታትና ያንቃታል። ከዚያም ሊዱም እራሷ ፍቅርም ይለምኑታል። እሱ ግን ሳይሰማቸው ይቀራል። አደይ መታም በእጅ ሰበብ ትሆናለች ትለውና ልታስለቅቀው ስትል ፍቅር ስትለምነውም ዴቭ የሚለቃት አደይ እግር ስር ተደፍታ ይቅርታ ከጠየቀቻት እንደሆነ ነግሯትም፣ እሷንም ሊዱንም እግሯ ስር ይገፈትራቸዋል። በሌላኛው ይታ ደግሞ ኤላ አልጋው ላይ በሀሳብ ፓስፖርቱን እያየ ያለ ሊሊ መጣች። ኤላ ፓስፖርቱን ሊደብቅ ሲልም ሊሊ አየችው። ከዚያም ሊሄድ እንደሆነ ጠየቀችው። ኤላም አዎ አባዬ እያጠደፈኝ ነው ይላታል። ሊሊ አዘነች። ከዚያም ምርጫውን እንደምታከብር ተናግራ ለእኔ ፈጣሪ ያለልኝ ብላም ትወጣለች። በሌላኛው ይታ ደግሞ ፍቅርና ሊዱ አደይ እግር ስር ሆነው ዴቭ ቆሞ እያያቸው ነው። ከዚያም ይቅርታ እንዲጠይቋትም ያደርጋል። ከዚያም ደጋግሞ ይቅርታ ያስጠይቃቸዋል። ይቅርታ ከጠየቋት በኋላ ሁለቱም ተነስተው ይሄዳሉ። ዴቭ ለትንሽ ጊዜ እንደሆነና አብረው ከዚህ ቤት ወጥተውም እንደሚኖሩ ይነግራታል። አደይ አሁን እሷ ብዙ ኃላፊነቶች እንዳሉባት ብትናገርም ዴቭ እንደሚያግዛት ቢነግራትም እሷ ታሳምነዋለች። ከዚያም ከጎኗ ስላለ ታመሰግነዋለች። ዴቭ ከዚህ በላይም እንደሚያደርግላት ይነግራታል። ከፈጣሪ የተሰጠሽ ስጦታዬ ነሽም ይላታል። በሌላኛው እይታ ደግሞ በሌላኛው እይታ ደግሞ እነ ኤላ ቤት ሊሊ ልብሷን ይዛ ልትወጣ ስትልም ኤላ ሊያስቆማት ሲሞክር ሊሊ ጥላው ትወጣለች። በቀጣዩ እይታ ደግሞ የአደይን እጅ አሳክሞ ከሆስፒታል ይመለሳሉ። አደይ እስኪሻላት ድረስም ስራ እንዳትሰራና ሊሊ እንድታግዛትም እንድትጠራት ይነግራታል። አደይም በሀሳቡ ተስማምታ ሊሊ ጋር ይሄዳሉ። በሌላኛው ይታ ደግሞ ፍቅር ክፍሏ ውስጥ እያለቀሰች በጣም ተናዳ ፊቷን እየቧጨረች እና አንዴ ቁጭ አንዴ እየተነሳች ስትበሳጭም ሊዱ በሩ ጋር ቆማ አጮልቃ ታያታለች። በሌላኛው ይታ ደግሞ ሊሊ እነዴት ቤት ትመጣለች። ማንም የለም ነበር፣ ግን ትንሽ ቆይታ ሊዱ ትመጣለች። ከዚያም ትንሽ ይነጋገራሉ። ሊዱ ኤላይት እንዳለ ስትጠይቃት ሊሊ ቤት ብላ ስትመልስላትም ሊዱ ደስ ብሏትም እየሮጠች ትወጣለች። በሌላኛው ይታ ደግሞ ኤላ ቤት ውስጥም ተክዞ እያለ አደይ እና ዴቭ ይመጣሉ። ከዚያም ለምለምን ሲጠይቋትም በመካከላቸው ለመጓባት መፈጠሩን ተናግሮ አደይ ወደ ቤት እንድትሄድም ይነግራታል። ምክንያቱም ሊሊ ይዛለች ብሎ ስላሰበ ነው። ሊሊ ይዛ ሄዳ አደይን እንዳታጣትም አደይ ተቻክላ ትወጣለች። ኤላ ዴቭን ለብቻው ሊያወራው ያቆየዋል። ከዚያም ሊሊ ሳሎን አደይን እየጠበቀቻት እያለ ፍቅር ራሷን በሻሻ አስራ ትመጣና የሊሊን ፔስታል ስታየው እዚህ ልትኖሪ ነው የመጣሽው ቤቱ የድሃ ቤት መሰብሰቢያ አይደለም፣ ውጭ ሊኝ ትላታለች። ሌሊም አደይን እየጠበቀቻት እንደሆነ ተናግረው በንዴት ገፍትራት ትወጣለች። ኤላ ለዴቭ ሊሊን አደራ ይሰጣታል። ከዚያም ቤታቸው እንዲያኖራትም ሲጠይቀው ዴቭ ሊዶሽ እንደማትለው ሲናገርም ኤላ ወዲያውኑ ሀሳብ አምጥቶ አደይና ዴቭ ፍቅረኛሞች ስለሆኑ ዴቭ ሌላ ሰራተኛ እንዳመጣ ማስመስሉ ሊሊን እንዲያስገባትና እንዲንከባከባትም ይነግረውና ደሞዟንም እሱ በየወሩ እንደሚያስገባላት ይነግረውና አደራ ይሰጠዋል። ሊሊ መንገድ ላይ አንዴ ቁጭ አንዴ ደግሞ እየተነሳች ታለቅሳለች። በሌላኛው እይታ ደግሞ ሊዱ ኤላ ጋር ትገባለች። ኤላ ቢደብረውም እሷ ስለምታዝናናው ሂጂ ሳይላትም ይቀራል። ከዚያም የደበረው በሊሊ ምክንያት እንደሆነም ስትጠይቀው እሱም በራሱ ምክንያት እንደሆነ ይናገራል። ከዚያም ሊዱ ልትጠጋው ስትሞክርም ኤላ ይሸሻታል። ስሜቴ ጥሩ አይደለም ብሎ እንድትሄድ ይጠይቃታል። በመጨረሻው እይታ ደግሞ አደይ እየተጣደፈች ወደ ሊሊ ጋር ስትሄድም ድንገት ከፊት ለፊቷ ያስደነገጣት ነገር ተፈጠረ። ይህ ያስደነገጣት ነገርም ኪንጎ እና ዳይመንድን ፊት ለፊቷ ማግኘቷ ነው። በቀጣይ እይታ ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። ለዛሬ ነበረን ግን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ከከንበር ጥፍጣ ላይ